ሰላም ጤና ይስጥልኝ። ኩራትና ክብራን ውድ የዩቲዩብ ቤተሰቦች እንዳምላላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ እንግዲህ በዚህ ቪዲዮ ላይ የምንመለከተው እርጅናን ከመቀነስ አንጻርና ጥንካሬንና ጤናን ይዛችሁ እንድትቆዩ ከሚያደርጓችሁ ምግቦች መካከል ምርጥ ስለተባሉ ምግቦች በዚህ ቪዲዮ ላይ እንግዲህ የምናይ ይሆናል ማለት ነው። በተለይም እንግዲህ የቆዳ ጤንነትን የሚያበረታቱና የእርጅና ምልክቶችን የሚዋጉ ኃይለኛ ንጥረ ነገሮችን የያዙ አንዳንድ ምግቦች ቆዳችሁ እድሜ ላይ ባለው ሂደት አመጋገባችሁ ትልቁን ሚና ይጫወታል። እንግዲህ በዚህም አጠቃላይ መመሪያ ውስጥ አንጸባራቂ ቆዳን ለመጠበቅና የጊዜ ተጽዕኖ ለመቋቋም የሚረዳችሁን ምርጥ ጸረ እርጅና የሆኑ 12 ምግቦችን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ እናንተም እንደተለመደው ከዛ በፊት ይህን ቪዲዮ ሁላችሁም ላይክ በማድረግ ጀምሮ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳዩ ሳልፍ እንግዲህ ቅንነትንና ጥንካሬን እንዲሁም ውበትን ይዛችሁ ለረዥም ጊዜ እንድትቆዩ ከሚያደርጉ ምግቦች መካከል አንደኛውና የመጀመሪያው እንግዲህ ኢንጆሪ ነው። እንግዲህ ኢንጆሪ እንደ ቫይታሚን ሲ እና ኢ እንዲሁም አንቶሲያ ባሉ አንቲኦክሲደንቶች የበለጸጉ ሲሆን ኢንጆሪ እንግዲህ እርጅናን ለመከላከል ጠንካራ መከላከያ ነው ማለት ነው። እንግዲህ እነዚህ ሁሎች የቆዳ ስዕሎችን ሊጎዱና የእርጅና ሂደቶችን ሊያፋጥኑ ከሚችሉ የነጻ ራዲካሎች ጋር የሚዋጉ ይሆናል ማለት ነው። እንግዲህ በእለት ተዕለት አመጋገባች ውስጥም ጥቂት እንጆሪዎች ማኳተት ቆዳን ከአካባቢዎ ጭንቀቶች በመጠበቅና የኮላጅን ምርትን በማስተዋወቅ የወጣትነት ቆዳን ለመጠበቅ ይረዳል ማለት ነው። ሌላው እንግዲህ በጣም ወሳኙ ምግብ አቮካዶን እንግዲህ አቮካዶ ፍራፍሬ ነው። እንግዲህም ይህም በጤናማ ስብ የሚታወቁ አቮካዶ እርጅናን በማዘግየት ጥንካሬ እንዲኖራችሁ የሚያደርግ ውድ ሀብት ነው። እንግዲህ አቮካዶ በውስጡ ሞኖ ሳቸሬትድ ፋቲ ከቫይታሚንስ ይህን ስለያዘ ቆዳን እንዲለሰልስ እና እንዳይደርግ ይረዳል ማለት ነው። እንግዲህ በተጨማሪም አቮካዶ እንደ ሉቲን እና ዘአክሲንትን ባሉ አንቲኦክሲደንቶች የበለጸገ ሲሆን ይህም እንግዲህ ከአልትሮ ቫይሌት ጨረር ጉዳት የሚከላከል ሲሆን ይህም እንግዲህ የቆዳ ቀለም እንዳይቀየር አስተዋጽኦ ያደርጋል። እንዲሁም አቮካዶ እንግዲህ ልዩ የሚያደርገው ከጥንካሬ ጋር ይያዛል። ጥንካሬና ጤንነትን ከመጠበቅም አንጻር አቮካዶ በጣም ወሳኝ ነው ማለት ነው። ስለዚህ እርጅናን ከመቀነስ አንጻር አቮካዶ ጤንነታችሁን ውበታችሁንና ና ጥንካሬያችሁን ለረዥም ጊዜ ይዛችሁ እንድትቆዩ ከሚያደርገው ዋነኛው ምግብ አቮካዶ ነው ማለት ነው። ወደ ሌላኛው እና ወደ ሶስተኛው ስናልፍ እንግዲህ ሶስተኛው ለውዝ ነው። እንግዲህ ለውዝ በኦሜጋ ስሪ ፋቲ አሲድ ንጥረ ምግብ የበለጸገ ስለሆነ የቆዳ ጤንነትን ይጨምራል። እነዚህ እንግዲህ ጤናማ ቅባቶች፣ እነዚህ ማለትም የለውዝ ጤናማ ቅባቶች የቆዳ የተፈጥሮ ዘይትን መከላከያን ለመጠበቅ ይረዳሉ። ይህም እንግዲህ ድርቀትንና ብስጭትን የሚከላከል ይሆናል ማለት ነው። በተጨማሪም እንግዲህ ለውዝ እንደ ቫይታሚን ኤ ያሉ አንቲ ኦክሲደንቶችን በውስጡ የያዘ ሲሆን ይህ እንግዲህ ቆዳን ከነፃ ራዲካሎች የሚያስከትሉትን ጉዳት የሚከላከል እንዲሁም የእርጅና ምልክቶችን የሚቀንስና የወጣትነት ገጽታን የሚያበረታታ ነው ማለት ነው። ሌላው እንግዲህ ብሮኮሊ ነው። ብሮኮሊ እንግዲህ ይህ አትክልት ለወጣቶች ቆዳ አስፈላጊ የሆኑ ንጥረ ነገሮች ሀይል ነው። እንግዲህ በቫይታሚን ሲ እና ኬ እንዲሁም እንደ ሰልፎኔት ያሉ የአንቲኦክሲደንቶች የበለጸጉ ብሮኮሊ የኮላጂን ምርትን ይደግፋል፣ እንዲሁም የቆዳ ሴሎችን ሊጎዱ ከሚችሉ ነጻ ራዲካሎች ይዋጋል ማለት ነው። ከዚህም በላይ እንግዲህ ብሮኮሊ ልቱኒን ይዟል። ይህም እንግዲህ የቆዳ እርጥበትን እና ለስላሳ እንዲሆን ይረዳል ማለት ነው። ይህም እንግዲህ ሰውነታችሁ የእርጅና ምልክት እንዳያሳይና ጥርካሬን እንድታገኙ ይረዳችኋል ማለት ነው። ስለዚህ ብሮኮሊም ሌላኛው ወሳኝ ጉዳይ ነው ማለት ነው። ወደ ቀጣዩና ወደ አምስተኛው ስናልፍ እንግዲህ አምስተኛው ቲማቲም ነው። እንግዲህ ቲማቲም ለፀረ እርጅና አመጋገብ በጣም ጥሩ አትክልት ነው። እንግዲህ ቲማቲም ቆዳን ከአልትራቫዮሌት ጨረር ጉዳት የሚከላከል እንዲሁም ያለጊዜው የሚመጣን እርጅናን የሚከላከልና የቆዳ መሸብሸብን የመጋለጥ እድልን የሚቀንስ ኃይለኛ አንቲኦክሲደንት ነው። በተጨማሪም እንግዲህ ቲማቲሞች የኮላጅን ምርት የሚያበረታቱና የቆዳ መለጠጥ ችሎታን የሚጠብቁ ጠንካራ እና ወጣት መስላችሁ እንድትቆዩ የሚረዱ ቫይታሚን ሲና የያዙ የአትክልት አይነት ናቸው ማለት ነው። ቲማቲምን እንግዲህ ከመመገብ ባለፈ ፊታችሁ ላይ በመቀባት ለመጠቀም የምትችሉ ይሆናል ማለት ነው። ዋናው ግን መመገቡ ትልቁ ሚና የሚጫወት ይሆናል ማለት ነው። እንግዲህ ብርቱካን ሌላኛው እንግዲህ ስድስተኛው ምግብ ነው። እንግዲህ ብርቱካን በከፍተኛ የቫይታሚን ሲ ይዘት የሚታወቁት ብርቱካን ለጤናማ እና ለወጣቶች ቆዳ ዋነኛ ናቸው። እንግዲህ ቫይታሚን ሲ ለኮላጂን ውህደት በጣም አስፈላጊ ነው። እንዲሁም እንግዲህ የቆዳ መለጠጥ ችሎታን ለመጠበቅና እብጠትን ለመከላከል ይረዳል። በተጨማሪም እንግዲህ ብርቱካን ቆዳን ከነጻ ራዲካል ጉዳት የሚከላከሉ የእርጅና ምልክቶችን የሚቀንሱና አንጸባራቂ ቆዳን የሚያጎልብቱ ጸረ ባክቴሪያ መድኃኒቶችን የያዙ ናቸው ማለት ነው። ወደ ቀጥሞና ወደ ሰባተኛው ስናልፍ እንግዲህ ሰባተኛው አረንጓዴ ሻይ ነው። እንግዲህ አረንጓዴ ሻይ ፖሊፊሎን የሚባሉ አንቲኦክሲደንት የበለጸገው አረንጓዴ ሻይ እርጅናን በመዋጋት ረገድ ጠንካራ አጋር ነው ማለት እንችላለን። እንግዲህ እነዚህ ውዶች የነፃ ራዲካል ስ ገለልተኝነቶችን ያግዛሉ። በቆዳ ህዋሶች ላይ ጉዳት እንዳይደርስ ለመከላከልና የቆዳ መሸብሸብና የመሸብሸብ እድልን የሚቀንሱ ይሆናል ማለት ነው። ከዚህም በላይ እንግዲህ አረንጓዴ ተሳሳቸው ቆዳን ለማስታገስ እና ጤናማ ና የወጣት ቆዳን የሚያበረታታ ጽረ ብግነት ባህሪ አለው ማለት ነው። ሌላኛው እንግዲህ ስምንተኛ ነው። ስምንተኛው እንግዲህ ጥቁር ቸኮሌት ነው። እንግዲህ ጥቁር ቸኮሌት መብላት ለቆዳቹ ድንቅ ነገሮች ሊያደርግ ይችላል። እንግዲህ በፍላቮንድ እና በአንቲኦክሲደንት የበለጸገው ጥቁር ቸኮሌት ቆዳን ከአልትሮቫዮሌት ጨረር ጉዳት ለመከላከል ይረዳል። እንዲሁም የደም ፍሰትን ያሻሽላል እንዲሁም ጤናማ ብርሃንን የሚያረጋግጥ ይሆናል ማለት ነው። ከዚህም በተጨማሪም እንግዲህ ጥቁር ቸኮሌት ውጥረትን ለመቀነስ የሚረዱ ውሮችን ይዟል። ይህም እንግዲህ ያለ ጊዜው እርጅና እንዳይመጣ ያደርጋል ማለት ነው። ሌላኛው እንግዲህ የወይራ ዘይት ነው። እንግዲህ የሜድትራያን አመጋገብ ዋነኛ የሆነው የወይራ ዘይት ለልብ ጤና ብቻ ሳይሆን የወጣት ቆዳን ለመጠበቅ ጠቃሚ ነው። እንደ ቫይታሚን ኢ ባሉ ሞኖሳቹሬትድ ስብና አንቲ ኦክሲደንት የበለጸገው የወይራ ዘይት ቆዳን ለስላሳ የሚያደርግ ይሆናል ማለት ነው። ከዚህም በላይ እንግዲህ የወይራ ዘይት ጸረ ብግነት ባህርያት እንዲሁም የተበሳጨ ቆዳን ለማስታገስ እና የቆዳ መሸብሸብንና ቀጭን መስመሮችን ለመቀነስ ይረዳል ማለት ነው። ይህም እንግዲህ ሌላኛው ጠቃሚው ምግብ ነው ማለት ነው። ከጥንካሬና ውበትን እንዲሁም አጠቃላይ ጤንነትን ለመጠበቅ የወራይ ዘይት ወሳኙ ጉዳይ ነው ማለት ነው። ሌላኛው እንግዲህ ቀይ ወይን ነው። እንግዲህ በቀይ ወይን ውስጥ የሚገኘው ሬስቪራቶል የወጣት ቆዳን ጨምሮ በርካታ የጤና ጠቀሜታዎች ጋር ይያያዛል። እንግዲህ ሬስቪራቶል ቆዳን ከአልትራቫዮሌት ጉዳት የሚከላከል እና የቆዳ መሸብሸብን እና ጥሩ መስመሮችን የሚቀንስ ኃይለኛ አንቲኦክሲደንት ነው። ከዚህም በላይ እንግዲህ ቀይ ወይን ቫይታሚን ሲ እና ኢን የህልሱ ሲሆን እነዚህም የኮላጅን ምርትን የሚያበረታቱና የቆዳ መለጠጥ ችሎታን የሚጠብቁ ናቸው ማለት ነው። እንግዲህ ሌላኛው ወደ አስራ አንደኛው ደርሰናል። አስራ አንደኛው እንግዲህ የዱባ ዘሮች ነው። እንግዲህ የዱባ ፍሬ በዚንክ የበለጸገ ሲሆን የወጣት ቆዳን ለመጠበቅ ረገድ ወሳኝ ሚና ይጫወታል። እንግዲህ ዚንክ ለኮላጅን ምርት በጣም አስፈላጊ ነው። ቆዳን ለማጠንከርና የመለጠጥ ችሎታን እንዲኖር ይረዳል። በተጨማሪም የዱባ ፍሬዎች እንደ ቫይታሚን ያሉ ጸረ ባክቴሪያ መድኃኒቶችን ይዟል ይህም እንግዲህ ቆዳን በነጻ በነፃ ራዲካልስ ከሚደርሰው ጉዳት የሚከላከለው የእርጅና ምልክቶችን የሚቀንስ እና አንጸባራቂ ቆዳን የሚያበረታታ ይሆናል ማለት ነው። እንግዲህ የዱባ ዘርን አመጋገባችሁ ውስጥ ማካተት የአጠቃላይ የቆዳ ጤንነት ለመደገፍ እና የወጣትነት ሁኔታን ጠብቆ ለመኖር ይረዳል ማለት ነው። የመጨረሻው እንግዲህ ሳልሞን ነው። እንግዲህ ኦሜጋ ስሪ ፋቲ አሲድ የተጫነው ሳልሞን ለቆዳ ጤንነት ኃይል ነው። እነዚህ አስፈላጊ የሆኑ ቅባቶች የቆዳችሁን የሊፒድ ግርዶች እንዲጠብቁ እርጥበት እንዲይዝና እንዲወጥር ያደርጋሉ። ከዚህም በላይ እንግዲህ ሳልሞን የቆዳ መለጠጥና ጥንካሬን የሚያበረታታ ለኮላጅን ውደት ወሳኝ የሆነ ትልቅ የፕሮቲን ምንጭ ነው ማለት ነው። እንግዲህ የሳልሞንን አዘወትሮ መጠቀም ለወጣትነትና በአጠቃላይ ለቆንጆ ቆዳ ቀለም አስተዋጽኦ ያደርጋል ማለት ነው። እንግዲህ ውድ ቤተሰቦች ምርጥ አስራ ሁለት ምግብ ያልኳቸው እነዚህ ናቸው። ለተሻለ ለውጥ ግን ከላይ የነገርኳችሁን ምርጥ አምስት ምግቦችን ማለትም እንጆሪ፣ ለውዝ፣ ብሮክሊ፣ አቮካዶ ና ቲማቲም እንዲሁም ብርቱካንን ጨምሮ ወሳኝ ናቸው ማለት ነው። እነዚህ እንግዲህ በአመጋገባች ውስጥ ማስገባት አስፈላጊ ነው ማለት ነው። ከታች ያሉት ግን እንደ ተጨማሪ አድርጋችሁ መጠቀም የምትችሉ ይሆናል ማለት በአጠቃላይ እነዚህን ጸረ እርጅና ምግቦችን በአመጋገባች ውስጥ ማካተት ጤናማና የወጣት ቆዳን ከውስጥ ወደ ውጭ እንድታገኙ ይረዳችኋል ማለት ነው እንግዲህ ሰውነታችሁ በንጥረ ምግብ የበለጸጉ ምግቦችን በመመገብ ቆዳችሁ ከጉዳት መከላከል፣ የእርጅና ምልክቶችን መቀነስና እንግዲህ ለሚቀጥሉት ዓመታትም የሚያብረቀርቅ ቆዳን ማቆየት የምትችሉ ይሆናል ማለት ነው። እንግዲህ የተመጣጠነ ምግብ መመገባችሁን መሰንጋት የለባችሁ መጠጣት የሚኖራችሁ ና ጥሩ ውጤት ለማግኘት በነዚህ ቆዳ ወሳኝ የሆኑ ምግቦች የቆዳን እንከባካቢዎችን ማሟላት ይችላል። ከዚህም በተጨማሪ በአመጋገባችሁ ኃይልን ማግኘት የምትችሉ ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይ ሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት። ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላም ያብዛላችሁ።